አንቺ ማትረቢ አይንሽም በጫጥሽ። ድጋሚ ቤት እንዴት ነው የሚመጣሽ? የልጅ አባት እንታለ። ስለምን የልጅ አባት እንታለ? እኔ ምለ ዛሬው ማታ ምን ስራ አለ? ለምን ጠይቅሽ? ልጠይቅ ምን ችግር አለው? ችግር የለውም። አሁን ግን ደህና ነው። ደህና ነው ወይስ እንደው እያልኩሽ ወይ ምን ሰላለሽ? እንደዚህ ሆኜ ካየኝ ፋዘር ይደብረው ይችላል። ካላስቸገርኩህ እዚህ ማደር እችላለሁ። ማታ አስገብቼሽ አንዴ ሄድኩት። ከመቼ ወተሽ ነው እንደዚህ ሙክክ ብለሽ የመጣሽ? አሁን ታሳድረኛለህ ወይስ አታሳድረኝም? አዝናለሁ። እንደዛ እንኳን ማድረግ አልችልም። ለምን? ምክንያቱም የሆነ ሰው ድንገት ካወቀ ጥሩ አይሆንም ብዬ ነው። ሁሉም እኮ ዘኝተዋል ማለቅ ይችላል። በእናት የዛሬ ልደር አብሬ ልደር ማለቴ ከአንተ ጋር ልደር። ሰማኛለ፣ እዚህ እንድተኛ ማስፈቅድልኝ ከሆነ ብዬ የጨዋለሁ። እሺ ያምሻል፣ ዛሬ ፈጠረሽ። እንዲሁም በቃ በጓሮ በር እንደምን ብዬ ያስገባሻል? ክፍሌ እኮ ያለው ላይ ነው ወይስ እንደ ባስኬትቦል ወደ ላይ ለተረቡረኝ ነው? እባክሽ ኤሚ እንደ እኔ እኮ ማፈቅራት ሲታለች። ስለሱ ማን ጠየቀና? ይኸውልሽ፣ ሀሳብሽ በሙሉ እየገባኝ ስለሆነ እንደዚህ የምልሽ፣ እኔ ላንቺ መሆን ይሷ አይደለሁ እንደውም ማለት ካልሆነ እጩዋለሁ ወይ አንቺ

ነገር እንዳሰብኩ አይደለም። እሺ፣ ለእኔ እኮ ማስረዳት አይጠበቅብሽም። ሲጀመር እኔ በአንቺ እህት ምንም ያገባ ነገር አለ? ስለ እህት ግን ያገባኋል አይደል? ምን ለማለት ፈልግሽ? እንቅልፍን ቢብሎኝ ንፋስ ለመቀበል ነበር የወጣሁት። ከዛ የእህቴ ሹፌር ክፍል ውስጥ የሆነ ድምፅ ሰማሁኝና የሆነ ነገር ጠረጠርኩኝ። ቆይ ምንድን የጠረጠር ግን? ነገሩ እንደጠረጠርኩት እኮ አይደለም ሎሚ። መጀመሪያ የጠረጠርሽውን ነገር ማወቅ የለብኝ ኤሚ ትናንትና ክፍሏ ውስጥ ነው ያደረችው። ምን? አይ የሹፌሯ ክፍል ውስጥ እኮ የሆነ ድምፅ ሰምቼ ስለነበረ ነው። እንዳትጨርሺው ቆይ ስለቴ ምን ለማውራት ፈልገሽ ነው? ችን ገናስቲና ህጻኔ ምን ለማለት ፈልገሽ ነው? ተው እንዲያውም፣ ዋናው ነገር እኔም ባልሆነ ነገር እንዳጠረጥር የመፈለግ እንድታውቅልኝ ብቻ ነው። ነገርኩሽ እኮ ነዋ እኔ ስለዚህ ጉዳይ ምንም የሚያገባኝ ነገር የለም። ደሞ ንጹህነቴን እዚህ ነገር ውስጥ ባታስገቢያት በጣም ደስ ይለኛል። የተረገምሽ ነው አሚን። ቆይ ምን አባሽ ልሰሪ? እዛ ቤት ሄድሽ አንቺን ብሎ ለዛች ግን ተቆርቋሪ። ቆይ ግን እኔ መች ነው ስለሰው መቆርቆር አቁሜ የራሴን ህይወት መኖር የምችለው? ምን ሻል ማሚ ምንም ዝም ብዬ ነው ዝም ብለሽማ አይደለም ያ ልጅ ድጋሚ ተተናኮለሽ እንዴ ማን ያ ኤርሚያስ ነዋ እዚህ ግን ምን ይሰራል መቼም ለስራ እዚ ያለ አትኝም አደለ አባዬ እሱ ምንም አላደረገኝም ለመናገር አልፈለግሽም እንጂ ያደረገሽ ነገር እንዳለ እርግጠኛ ነኝ ብቻ እኔ ደርስበታለሁ እኔ እንዳሰብኩት እንዲያውን ግን ጸልይ አልገባኝም አባይ ቆይ፣ ምን አስበ ነው? ከሱ ጋር በፍቅር አልወደኩም ያልሽውን ነገር በፍጹም አላመንኩሽ። ስላለፈውና እንዴ ያወራኝ ያለው የአሁኑን ማን ያውቃል? እኔ መቼ ስማውቀው ያቺ ክቡራን የምትጠብቅ ልጅ እንዳለች ነው። ሰላም ልጅቷ ምንም ሳታደርግ እንዳሳደርጋት በደንብ እርግጠኛ ነኝ። ቆይ ስለምንድን ነው የምታወሪው? ለሊት ንፋስ ለመቀበል ወጥቼ ነበር። አሁንስ ስለምን እያወራው እንደሆነ ገባህ? እመን ነው እሷ ራሷ ናት። በቃ በእንደዚህ አይነት ሁኔታ አባቴ እንዲኝ አልፈልግም ብላ ክፍል ድረስ የመጣችው መጀመሪያ ኔ ውድ እንድትለኝ አልፈልግም፣ ሲቀጥል ደግሞ አንተ ፊት ባትሰጣት ክፍል ድረስ ባልመጣሽ ነበር። አልገባኝም። ምናልባት ስለቀናሽ መደሰት ይኖርብኝ ይሆን? ይልቅ ይህን አጉል ቅድረትህን ትተህ በደንብ ስማኝ። ወንድሟም ስለዚህ ነገር አውቋል። መቼም አንቺ ነግረሽው መሆን አለበት። እንደዛ እንደማላደርግ ታውቃለህ። ለማንኛውም ልጅቷን ተዋት። ገና ጻ ልጅ ናቸው። አረ እኔ ከኤሚ ጋር ምንም አይነት ነገር የለኝም። እንዴ ቆይ ምንድን ነው እያልሻለሹ? እባክህ ምንም እንዳልተፈጠረ አውቅ ያለሁ አውቅ ያለሁ። ለሊት ድምፅ ሳምቼ የሚንታ ክፍል ስጠጋ እያወራችሁትን ሁሉ ሳዳምጣችሁ ነበር። ስለዚህ ከህይወቴ በላይ ማፍቀሯት ልጅ እንዳለች ለሚስ ነገር አሰምተሻል ማለት ነው። እና አሁን በዛ አጋጣሚ ወጥቶ ነበር እና በርስል ተለጥፌ ሲሰማችሁ አይቶኛል። ምን ምናልባት ያንን በማየቱ ሳይበሳጭ አይቀርም። መቼ የዚህን ትርጉም ታውቂዋለሽ ብዬ አላስባል። እች ጀምራ ነው ወይስ ፈጥረን ነው የምታወሩ? ማነው በእናት የምሳ ሲደብር እንደዚህ ምናምን ብሎኝ ሄዳ። እንዴ ጠብሻ ምንድን ነው? ሰው እዚህ የጠረረበት አቦ እናታቸው ሲደብሩ። ወፍ የለም ሰሚያርሽ ይልቅ፣ ዝም ብዬ ድንገት የሆነ ሀሳብ መጣል። ሳታስቢ ከሆነ የመጣው ቢቀርስ ይሻላል። እኔ የምልሽ ቆይ፣ ለምን አባትሽ ጋር አትሄጂም? የት ሲሆን፣ አይ እናቴ ይቅርብኝ። እኔ እዚህ ተመችቶኛል። ጊዜው ሲደርስ ራሱ ፈጣሪ ወስደኛል። አቡባክሽን እየቀለድኩ አይደለም ኤደን አባትሽ በጣም አብታም ሰውዬ ጋር ነው ያለው። የድሮ ጓደኛው ነው አሉ እርግበኝ። ቆይ እንዴት ዛሬ እነዛ ሰዎች ትዝ አሉሽ? ምን ላድርግ? ያው ቢያንስ ተሰማ እንደዚህ ሆነሽ ሳይሽ አይጨክንም ብዬ ነው። እኔ ግን ያ ሰውዬ አንድም ቀን ትዝ ብሎኛል አውቅም። አንቺ ራስሽ እንዴት እንዳስታውሽው ገርሞኛል። ግድ የለሽም እድልሽ ሞክሪ። ተሰማ የሚታከምበት ሐኪም ቤት ጥቅልል አድርጌ አይቼዋለሁ። እስካሁን ድረስ ታክሞ የሚወጣ አይመስለኛል። ማዘሯ በእናትሽ በቀኝ ነገር እንርሱ። አቡ እዛ ሆስፒታል ብትመላለሽ እርግጠኛ ነኝ ታገኙ ይሆናል። ያው ምንም ቢሆን እንደ አባት አሳድጎሻል። እጅ እግሩ ስር ብናምን እንድለጠፍ ፈልገሽ ነው? ትሰሚያለሽ፣ አባትሽ እግር ስር ሳይሆን እዛ አባትሽ ጓደኛ ባለ ሀብት እግር ስር ነው የምትነጠፊው። በጭራሽ አላደርገውም። እሺ ምን ማለት ነው አላደርገው ምናምን እያሽ የምትመጻደቂው ሰው ዬው እኮ ታውቂያለሽ፣ ገንዘቡን የሚጥድበት ያጣ ባለሀብት ምጽድቅድቅ ያለ ነው። ያ ምሻል እንዴ ሀሳቡማ አሪፍ ነበር፣ ግን ሲጀመሪ የባልሽ እሱ ፊት አያስቀርበኝም። ባልሽ ምትዮ አባትሽ ነው። አንቺ በእናትሽ ግፍ እንዳይሆንብሽ። ቆይ ስለምን ግፍ ነው የምታወሪው? ደግሞ ዛሬ ምንድን ነው አባትሽ አባትሽ አበዛሽብኝ። አባትሽ የለም ሞቷል ምናምን ስትይኛ አልነበር እንዴ? ያኛው አባቴ እንደሆነ የወለዳት ልጁን ሲያገኛሽ አስቀንጥሮ ጥሎኛል። አባ በጣም አሪፍ! እሷ ላይ ስድስት ወር ሞይላትና እች፣ አረ እማዬ ቢያንስ እንኳን እንደው እየሰጠሽን ሰውዬ ይመርቅ። ይው እባክሽ ተይው፣ ይሄ ምን ተመረቀ አልተመረቀ እንዴት አልክልኝ፣ አባዬ? ደህና እንዴ አባዬ? አሁንም እንዳኮረፍከኝ ነው እንዴ? አንተስ ታኮርፍ እኮ ደስ አይለኝ። ለማንኛውም ለይኩና ዝናሽ ከለክሱ የሚመለሱ እንጂ ከዚህ ቤት እወጣለሁ፣ እዚህ መቆየት አልፈልግም። እኔ እኮ የት ሄደው ነው ቀኑ ሙሉ ያላየዋቸው እያልኩኝ አባዬ። ቆይ ጋሽ ምናቸው ነው የሞቱባቸው? የሞተው የዝናሽ ዘመድ ነው። መች ቤት ውስጥ ኖርሽና ነው የምታስተውየው። አሁን ከሄ ነው የምትመጪው አባዬ? እየተቆጣጠርክ ነው እንዴ? አባትሽ መሆን የቀረ እንዴ ወይስ አንቺን መቆጣጠር አልችልም? አባዬ ግን ከሆነ ጊዜ ወዲህ በጣም ነጭናጫ እየሆንክ ነው። ምን ያልተመቸው ነገር አለ እንዴ? እዚህ ቤት ያለው ነገር በጣም ደስ አይልም። ለይኩን ተቀመጥ ስላለኝ እንጂ ከዚህ ቤት አሁኑ ቦታ በጣም ደስ ባለኝ ነበር። እኔ ግን አሁንም ቢሆን ትንሽ መቆየት ፈልጌ ነበር። እያ አንተን ቅር ካላለ ነው። እሺ መቆየትሽን ልቀበል። እዚህ ለመቆየት ለምን እንደሆነ የፈለግሽው ወይስ አሁንም ምስጢር እንደሆነ ነው? አባዬ፣ በዚህ ሰዓት ለናሁም አስፈልገው ይመስለኛል። ከቤቱ ሁሉ እኮ ንጹህ ልብ ያለው እሱ ብቻ ነው። ደግሞ ቀርበ ስታየው በጣም ተወደዋለ። አባዬ፣ አሁን ግን ጥሩ ስሜት ላይ ያለ ይመስለኛል። ለናሁም አስፈልገዋለሁ ማለት በምን አይነት መንገድ ነው? አረ እኔ ማጽናናት ብቻ ነው። ናሁን እጮኛ ብሏት ባመጣት ሴት ሌኩን በጣም ተበጥብጧል። ምን አይነት የተረገመች ልጅ ብትሆን ነው ግን እንግዲህ፣ ምን ታደርገዋለ። በዛ ላይ ደግሞ ነፍሰ ጡር ናት ሲባል ሰማው እውነቷን ከሆነ እንደዛ ብላለች ይሄ ደግሞ ለቤተሰቡ ስም ስምና ክብር ጥሩ አይደለም አባ ያንተም ከናሁም ጭንቀት ይልቅ የቤተሰቡ ክብር ነው የሚያስጨንቀው አነሰም በዛም ማንም ቤተሰብ እኮ ለክብሩ መጨነቁ አይቀርም የናሁም እጮኛው እኮ ምናልባት አባ ሊኖራት ይችላል እቺ ዘልዛለ አይደል እውነቴን ነው እንዴ ሴት ልጅ ትዳር ሳትስ ገለዋን ለወንድ ልጅ ያሳለፋት ትሰጣለች። እኮ መረገም ነው አባዬ ምግብ በላህ እንዴ? እኔ እኮ የመድኃኒት ሰዓት ረፈደብህ ብዬ ስሮጥ ነው የመጣሁት። ምን ነው አሁን ያወራሁት ነገር የጣመሽ አይመስልም? ኧረ እንደዛ አይደለም አባዬ። የመድኃኒት ሰዓት እኮ እንዳይረፍድብህ ብዬ ነው። ለነገሩ የኔ ልጅ ክብሯን የጠበቀች ጨዋ እንደሆነች አውቃለሁ። ለይኩን እኮ ሁልጊዜ ስለ አንቺ ተናግሮ አይጠግብም፣ አይደል? ምን ነው አስሬ አይደለ ትያለሽ? አስሬ ተናገርኩ እንዴ? ኧረ ልክ ነህ አባዬ። በቃ ውስጥ ልግባና የምትበላው ነገር ስላለ ያላት ንግግሬው ሁሉ አልጠና። ያላት ዛሬ በጣም ስለደበረኝ ክላስ ባልገባ ደስ ይለኛል። እነዚያ አለሌ ጓደኞችህን አግኝተሽ ዛሬ እንድትንዘባዘቢ ነው ማለት ነው ስነ ስርዓት። ጓደኞቼንማ እንደዚህ መናገር አትችልም። ለነገሩን ልክ ነሽ። እኔ ምን ማይመልከተኝ ለነገሩ እኔ ስራና ድርሻ እኮ አድርሰኝ የተባልኩት ቦታ ማድረስ ማለት ነው። ይሁን፣ ከጉረኛ ቢጤ ነልም። ለመሆኑ ግን ፍቅረኛ ማለት ነው? በስከረ ነገር ኩሽ ነገር በሙሉ አረሳሽ ማለት ነው። በዚህ አይነትማ እያንዳንዱ ውስጥ ስታረገ የነበረው ነገርም ታስታውሻለሽ ማለት ነው። ምን ያረክሽ? ከንፈር ላይ የሆነ ነገር አይቻለ ድሮ የፈራሁት ይሄን ነበር። ይሄን ያለው እንደ የምትፈራው ምንድን ነው? ወደ ስለተሰማ ጓደኛ ለማጣራ ሞክሬ ነበር። ላይኩን ይባላል። አንቺ ሰውዬው የናጠጣም ተባለል እንዴ፣ ነግሬሽ ነበርኩ እና ሰውየውን አገኘሽው? የት ነው ሂጅ የማጣራው? ይሄንንም ያጣራሁት እባክሽ አባዬ የሚታከምበት ሆስፒታል ሂጅ። ሆስፒታል እንዴት ሄደሽ ልታጣሪ ይቻልሽ? ማነው አንችን መረጃ የሚሰጥሽ? ለዛውም እንደዚህ ለብሰሽ ሆስፒታሉ አካባቢ ሻንጃጣ አባትየው ቀጠሮ ነበረው መሰለ በሆነ በሚያምር መኪና ከሹፌሩ ጋር አይመጣም መሰለሽ ቆይ ሰውዬ ስለኔና ስለአንጂ ለባለሀብቱ የነገሩ የመሰለሽ ማለት ስላደረግነው ነገር ነው ለነገሩ እሱም እኮ በቤታችን ቃል ስለዚህ ስለኛ ምንም ሊለው አይችልም ያ ሰውዬ ትንሽ ትንሽ ቦንት እዚ ላይ ባለሀብቱን ታውቂዋለሽ እንደ አሁኑ ሀብታም ሳይሆን በፊት ብዙም አይደለም፣ ግን ትንሽ ትንሽ። ወይኔ ሄደ። ምናልባትም እኮ ይሄን ባለ ሀብት ቀድመን አውቀን ቢሆን ኑሮ ቤታችንን ጥለን እዚህ ጎዳና ባልወጣን ነበር። ትሽ ዝም በይ እባክሽ። አሁን ወደ ዋና ጉዳይ ስንገባ፣ አሪቀዋን ይዘሽ መጣሽ? ቆይን ተማነ ማለት አልገባኝ ሲጀመር ድንገት ቤታችን መጥ የኤሚ ሹፌር ወንክ በዚያ ላይ በተደጋጋሚ ጊዜ ከኖዋሚን ጋር አብራ ያለ። ቆይ አንተ ማን ነህ? ስለ እኔ ምንድነው ማወቅ ፈልገው ይውላ። ከእህቴ በፍጥነት እንድትርቅ ፈልጋለሁ። ከኖዋሚንም እንደዛው የህተንስ። እሺ ከኖዋሚን ግን ለምን ዩ ኖ ዋት? እንዲያውም ከዚህ በኋላ ከስራ ተባርሃል። የቀጠሩኝ እኮ ወይዘሮ ዝናሽ ናቸው እንጂ አንተ አይደለም። ትንሽ ጥጋበኛ ነገር ነልበል ከእህት ጋር እንኳን ምንም ነገር የለም እሷ በተፈለገ መሆን የሚችል ነገር አለ። ምክንያቱም አትመጠነ ማለት ትንሽ ልጅ ነች ለማለት፣ ሲጀመር የማስጠንቀቂያ ከእናታችሁም ደርሷል። እርግጠኛ ነህ ከነዋሚን ጋራ ግን ምንም አይነት ትውውቅ የለም? ስለዚህ ስለ እህተ ሳይሆን ስለ ነዋሚ ነው ማወቅ የፈለግኩ ማለት ነው ካልክስ፣ ማወቅ የፈለግኩት ይበልጥ ስለ አንተ ነው። ማነህ አንተ አባዬ ምግብ በጣም የኔ ልጅ እኮ በጣም ባለሙያ ነሽ። እንኳን አደረግሽው። አባዬ ሳሎን መሆን ተፈቅዶልናል። አጅሬ የመጣች እንደሆነ አንድ ክፍል ውስጥ ገብተን ያው መታጎራችን አይቀርም። አባዬ ግን ጋሽን የመሰሉ መልካም ሰው እንዴት ነው ከዛ ሴጣን ጋር መኖር የቻለው? እንግዲህ ከአንዷ ስላልተቀዱ ይሆናል። ሴትዮዋ ከመጠን በላይ ነው የሰው ንቀት ያለባት። ዛሬ ማታ ይምጡና ነገውኑ ከዚህ ቤት መሄድ አለብን። አባዬ እባክህ፣ እኔ ከዚህ ቤት መሄድ አልፈልግም እና እድሜ ልክሽን የዚህ ቤት ሰራተኛ ሆነሽ መኖር ነው የምትፈልጊው? ሴትዮዋ እኮ ጭራሽ ገረድ አድርጋሻለች። አባዬ እኔ ለሴትዮዋ ብዬ አይደለም ለናሁም ብዬ ነው እዚህ ቤት መቆየት የፈለግኩት። ለምንድን ነው ለናሁም ስትይ እዚህ የምትቆይው? ምክንያቱም በዚህ ሰዓት ናሁም ሰው ያስፈልገዋል። አባዬ ቤተሰብ እንዳለው የዘነጋሽ ይመስለኛል። አንቺ ልጅ። አባዬ ቤተሰቦቹ እኮ አይረዱትም። እኔ በጣም ነው የሚያሳዝነኝ። ይሄ ነገር ወዴት እየሄደ ነው? አንቺ ልጅ ከዚህ ልጅ ጋር ፍቅር ይዞሻል እንዴ? አባዬ

ቤቱ እንዴት አባቱ ነው የሚያምረው። ይቅርታ፣ ቤታችን ልገዥ ፈልገሽ ነው ወይስ ምን ጠፍቶብሻል? የአቶ ላይኩም ቤት ነው። እኔ ልጃቸውን። ምን ልርዳሽ? ምን ምን ነው አይ ምንም። ማለቴ አንቺ ምን ቆዩልሽ? እኔ ተረጋጊ። ምን ፈልገሽ ነው የመጣሽው እዚህ እ አባቴን ፈልጌ ነው የመጣሁት። አባቴ አቶ ለይኩን እንኳን አደሉም ታሰማም የሚባሉ ታማሚ ማለቴ ያቶ ለይኩን ጓደኛ ናት። አልገባኝም። ቆይ አንቺ ኑሐሚ ነትሽ እንዴ? ኑሐሚን እዚህ ቤት ነው እንዴ የምትኖረው

ኖሚነት አላት እንዴ? እናት ሳላት፣ ቤተሰብ ዘመድ፣ ለኔ ምን አገባኝ? ከመጀመሩ ነው ለሷ መጨነቅ የጀመርኩት። አቤት ማልበል። ቆይ አንቺ ያኛውን ስልክ በወግ አረግብሽ፣ ደግሞ ወይላ ስልክ መደወል ጀምርሽ። ምንድነው የምትፈልጊው ከኔ? ይኸውልሽ አሁንም ቢሆን ልጁ የኔ መሆኑ ከተረጋገጠ ልጄን ቦታ አልጥለው። አንቺን ግን አልፈልግሽም ከዚህ በኋላ ላይሽም ስላንቺ መስማትም ማወቅም አልፈልግም። እንዳትደውይልኝ። እኔ ጋር ደግሞ ይኸውልሽ አምራን ያልሰማው ልጅ እንዳይመስልሽ የቤት መተሽ ያረግሽውን ሰምቻለሁ። ለምንድን ጉዳይ በሰላም ማንቋጫው እ በሰላም ብንቋጫ ይሻልናል። አንቺም ካለበለዛ ግን ምላሽን የምትቋቋሚው አይሆንም። እሺ ሁለተኛ እንዳትደውይ ስልከይ ኑሐሚን መልስሽን እኮ እየጠበኩ እኮ ነው። ከነሆን ፍቅር ይዞሻል እንዴ? አባዬ እንዴት እንደምናገር አላውቅም። እንዴት በዚህ ፍጥነት እንደተፈጠረ ባላውቅም፣ አዎ አባዬ፣ ከነሆን ፍቅር ይዞኛል። እንዴ እኮ በጣም ደስ የሚል ዜና እኮ ነው። ግን እኮ የሱን መልስ መጠበቅ አለብን። መቼም እያቀለድሽ መሆን አለበት ነዋ

ደናነ ነው ደናኒ። አሁን ብቻ መሆን ስለንፈልግ ክፍል ለከሽልኝ። ምነው፣ ምን ጋር ድጋሚ ተጣላችሁ? ምን አልገባሽ፣ ትንሽ ፊት ስለሰጠች ጓደኛ መሆን አማረሽ። እን ጓደኞች አልሆንም እንዴ? ይቅርታ፣ እኔ ከማላቆ ሰው ጋር ጓደኝነት መፍጠር አልፈልግም። አልገባኝም። እና አሁን ቆይ፣ ምንድነው የምታወራው? ቆይ እናት የለኝም አላልሽኝም ነበር? እህት ወንድም፣ ቤተሰብ፣ ዘመድ ምንም አይነት ሰው የለኝም አላልሽኝም ነበር እ ገና ከአሁኑ እንደዚህ አይነት ውሸት ለምን አስፈልግ? ቆይ መቼ ነው እንደዚህ አይነት ነገር ሰው ቆይ መቼ ነው ከውሸት የሚጠራው? አሁንም ቢሆን ምንም የዋሸሁት ነገር የለም እና በር ላይ ያገኘኋት ልጅ ምንድን ነበር የአባትሽ ልጅ ነኝ ብላ የመጣች አንድ ልጅ ነበረች። ምን? ስለዚህ ሁሉም ነገር እውነት ነው ማለት ነው? ኤደ እናቷ። ቆይ እዚህ ደግሞ ምን ልትሰራ መጣች? እባክሽ ወሚ፣ አሁን አታስጨንቂኝ። ከክፍሌ ውጪ አው። እናት ግን ደሞ የሆቴል ለማጥፋት በየሄድኩበት የምትሄድ ቀንደኛ ጠላቴ ነች። ስለዚህ እናትሽም ጠላትሽ ነበረች ማለት ነው? እኔ እናቴን ገና በልጅነቴ ያ አሁን ያየሃት ልጅም ሆነች እናት ተብዬዋ ከኔ ጋር ምንም አይነት የስጋ ዝምድና የላችሁ። ከአባትሽ ጋርስ ወይለ ለመሆኑ አባትሽ ምንድን ያደረጋችሁ? ቆይ ይህንን ሁሉ እሷናች እንደ ነገረችው። ሲጀመር ስለ እናንተ ጉዳይ ምንም የሚያገባኝ ነገር የለም። እኔ የራሴ በቂ የሆነ ችግርና ምክንያት አለኝ። አንተ እኮ ልክ ነህ። በቃ ይህንን ትተህ ስለ ራስህ ነው መጨነቅ ያለብህ። አምራን ምን አለ ብትኝ? ምን አድርግ ነው ቆይ የምትይኝ? ቆይ አንቺ ሴት ምንድነው የምትፈልጊው ከኔ? ይኸውልሽ ያደረግሽኝን እያንዳንዷን ነገር እመረሳልሽ እንዳይመስልሽ። እሺ ላደረግሽው ነገር በጥፍ አድርጊ፣ ያስከፍልሻል። እሰራልሽ አለው ነው የምልሽ። እንዳትደውይ ሁለተኛ፣ ስልክ የለኝም። ምን ወሻን ልጅ ምን አጋጠመው አባዬ? እነዚህ ሰዎች በቃ ይፋቱንም ማለት ነው? ስለ እነማን ነው የምታወሪኝ? እዚህ እንዳለ ማን እንደነገራት አላውቅም። ኤደን መታ ነበር። ምን አባዬ ጭራሽ ደናው እማይሆን የማይሆን ነገር ነው ስለኛ የቀባጠረችለት። ቆይ እኔ ልጅ እዚህ እንዳለን እንዴታወቀች? አውቀች፣ ማን ነገራት? እኔ አላውቅም አባዬ። ግን አባትሽ ምንድነው የበደላቸው ምናምን ሲለኝ ነበር። አታስቢ፣ ያይዞሽ ሁሉን ነገር ነገር ነው። አትጨነቂ። ከክፍልኩ አመናቅሮ ነው ያስወጣኝ በቃ የእኔ ልጅ አታልቅሽኝ። በቃ እና ቤቱን አየሁት ነው የምትይኝ? አንቺ ከውጭ እዚያ አየሁት እኮ ቤተ መንግሥት ነው የሚመስለው ስልሽ፣ በዛ ላይ ያሹፌር በጣም ነው የጠቀመኝ

መስ ከኔ ሚጋል ሌላ ነገር አይጀምሩም ማለት ለነገሩ እሱ እሷምን ትሰሚያለች። አን ለዓላማ ነው እዚህ ውስጥ ምን አገባች? ለማንኛውም ግን እዛ ቤት እንደምንም ብዬ መግባት። ዋናው ጥያቄ እዛ ቤት እንዴት ብለች ነው ምትገቢ። ሱፌሩ ሰራተኛ ምናምን ነገር ይፈልጋሉ ብሎኛል። ምና ልባት በዛ መንገድ ልገባችሆናል። ከዛ ይልቅ ለባለሀብቱ የጓደኛው ልጅ እንደሆነች ንገሪው። አየሽ እርድና ይልሻል። ይሄ ነው በዚህ መልኩ ነው እዛ ቤት መግባት ያለብን። በቃ ይሄ ነው የሚፈለገው። አየሽ ስማርት ማይንድ ምናምን